የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ባለፉት ስድስት ወራት ብቻ ከ6.4 ቢሊየን ብር በላይ የግብር ዕዳ መሰብሰቡን አስታወቀ። ቢሮ ያለባቸውን ከ3.2 ቢሊየን ብር በላይ የግብር ዕዳ ለመክፈል ፍቃደኛ አልሆኑም ያላቸውን 62 ግለሰቦች ከሀገር እንዳይወጡ ለኢሚግሬሽን እና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን ገልጿል። የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ለመሰብሰብ ያቀደው ጠቅላላ የገቢ መጠን 230 ቢሊየን ብር ነው። የከተማ አስተዳደሩ በዘንድሮ በጀት ዓመት ከታክስ ገቢዎች ለማግኘት ያቀደው 150.1 ቢሊዮን ብር ሲሆን፣ እስከ መንፈቅ ዓመት 111.5 ቢሊዮን ብር ማግኘት መቻሉን ከሁለት ሳምንት በፊት በተካሄደው የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ ላይ ይፋ ተደርጓል። የከተማይቱ ከንቲባ ወይዘሮ አዳነች አቤቤ በዚህ ጉባኤ ላይ ባቀረቡት ሪፖርት፣ ከሰባት ዓመት በፊት የአዲስ አበባ ከተማ ዓመታዊ ገቢ 30 ቢሊዮን ብር እንደነበር አስታውሰዋል። የአዲስ አበባ ከተማ ገቢ እድገት የተመዘገበው የታክስ ምጣኔ ሳይቀር እንደሆነም በወቅቱ አጽንኦት ሰጥተው ነበር። የከተማይቱ አስተዳደር የታክስ መሰረትን በማስፋት እንዲሁም ብክነትና ብልሹ አሰራርን በመከላከል የገቢ መጠኑን ማሳደግ መቻሉን በወቅቱ አብራርተዋል። ከንቲባዋ ለዚህ በማሳያነት የጠቀሱት ለግብር ስረዛ የቀረቡ ዶክመንቶች ላይ ባለፉት ስድስት ወራት በተደረገ ፍተሻ አስር ቢሊዮን ብር ማዳን መቻሉን ነው። የአዲስ አበባ ገቢዎች ቢሮ በይፋዊ የፌስቡክ ገጹ ባወጣው መረጃ ባለፈው መንፈቅ ዓመት ውስጥ ከ6.4 ቢሊዮን ብር በላይ የግብር ዕዳ መሰብሰቡን ገልጿል። ቢሮው የግብር ዕዳቸውን ሳይወጡ የሚሰወሩ ያላቸውን ግብር ከፋዮች በአግባቡ ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍል በአዲስ መልክ ማደራጀቱን በዚሁ መግለጫው ላይ አንስቷል። ቢሮ ይህንን የስራ ክፍል በአዲስ መልክ ለማደራጀት የተገደደው በአዲስ አበባ ከተማ ያለው የታክስ ዕዳ ከዓመት ዓመት እየጨመረ በመምጣቱ እንደሆነ ቢሮ ገልጾ ነበር። የአዲስ አበባ ገቢዎች ቢሮ አዲስ አደረጃጀትና አሰራር ካለፈው ጥቅምት ወር ተግባራዊ ማድረግ የጀመረው በከተማይቱ የታክስ ዕዳ ከዓመት ዓመት እየጨመረ በመምጣቱ እንደሆነ በወቅቱ አስታውቋል። በአዲስ አበባ ከተማ 20 ቢሊየን ብር ያህል ያልተሰበሰበ የታክስ ዕዳ እንዳለ የከተማይቱ የገቢዎች ቢሮ ባለፈው ጥቅምት ወር አስታውቆ ነበር። በከተማይቱ ገቢዎች ቢሮ ስር ያለው የዕዳ ክትትልና አስተዳደር የስራ ክፍል ያልተከፈለና ያልተሰበሰበ ዕዳን ከመለየት ጀምሮ እስከ መሸጥ ስልጣን ያለው ነው። የገቢዎች ቢሮ በዛሬው ዕለት ባወጣው መረጃ ለከተማይቱ ሁለንተናዊ ልማት ሊውል ሊገባ ነበር ያለው ከ3.2 ቢሊዮን ብር በላይ ግብር በስልሳ ሁለት ግለሰቦች ላይ በዳነት ተመዝግቧል። እነዚህ ግለሰቦች ያለባቸውን ዕዳ እንዲከፍሉ ተደጋጋሚ ጥሪ ቢደረግላቸውም ክፍያቸውን ለመፈጸም ፈቃደኛ ለመሆናቸውም ቢሮ በዚህ መረጃው ላይ አመልክቷል። በዚህ መሰረት ቢሮ በአዋጅ በተሰጠው ስልጣን መሰረት ግለሰቦቹ ከሀገር እንዳይወጡ ለፌዴራል ኢሚግሬሽን እና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን ገልጿል። የአዲስ አበባ ገቢዎች ቢሮ አንድ ታክስ ከፋይ የሚጠበቁበትን ክፍያዎች ሳይከፍል ከሀገር ሊወጣ ይችላል የሚል በቂ ምክንያት ካለው ከሀገር መውጣትን ለመከልከል የሚያስችል ትዕዛዝን ተፈጻሚ ሊያደርግ እንደሚችል በ2008 ዓ.ም በወጣው የፌዴራል የታክስ አስተዳደር አዋጅ ላይ ተደንግጓል።